እንደው ዘንድሮ የማናየው የማንሰማው ጉድ የለም። ተነጭ ፋሹ የጉድ ሀገር አይደለም። ሮታ አብረሽን ወንድሙ፣ ጓደኞቹ ምናምን ተሰብስበው ልጅህ አይደለም ብለው አመጡት። እንዴት ነው ነገሩ? እኔ ምንም ሊገባኝ አልቻለም። ልጁ አልሆነበት ነገር ምንድን ነው? እናንተ ምንድናችሁና ነው? እንዴት አውቃችሁ ነው ዝም ብላችሁ የምትሉት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ከያት ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁን ሰላማችሁ ብዙት ይበልኝ። እንኳን ሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል፣ አመሰግናለሁና እንዴት አድርጎ ይዟችኋል? ደህና ናችሁ ወይ? እኔ ጋር እንግዲህ አልሐምዱሊላህ ለኩል ያህል ያው እንግዲህ እንደምታወት እኔ የአብርሽና የሩታ ነገር አደነገረ። መቼም ጥላት ጉድ አለው። እንዲያው ደስታችንን ታንጨርስ እንኳን በሰላም ወለደች ብለን እኛም ታንጨርስ ሩታ መንገድ ደስታዋን ታታጣጠመው ነገሩም እንዲሆነ እንዲያው እኔ ገረመኝ። እኔ የገረመኝ የጓደኞቹ እንደዚህ አይነት ክፋት ምንም ዲራማ ቢሆን ምንም ቢሆን ምን የሰው ልጅ የዚህን ያህል የወረዴ ነገር ዲራማ መስራት ማለት በጣም ያስጠላል፣ ሀቂቃ ማለት ነው። እሲ የምናደርገውንና የምንሰራውን እንኳን አሰብብ እናደረግ ምን አለ ሀባይ ቤ እንደዚህ በቃ ሁሌ የወረደ ነገር ከምናደርግ ማለት ነው የወረዴ ዴራማ ከምንሰራ ምክንያቱም ይህ ነገር ድራማም ቢሆን የእውነት ወልድ ያለች አይደለም፣ ድራማ ነው እንበል። የእውነት ግን ወልድ ያለች ከወለዴች ግን ያን ሰው እያንስታችሁ እንደገና የአብርሺ አይደለም ብላችሁ ስትመጡ ምን አይነት ልቦና ተሰምቷችሁና ምን አይነት እንትን ብትሆኑ ነው? ምን አይነት ዝልዛላ ብትሆኑ ነው? ሀቂቃ ማለት ነው። ያ ሰው ይጎዳያል። እቺ ልጅ አሁን ገና አዲስ ናት። ገና አዲሱ ወልዲያ እርፈትዋን እናትነትዋን ታታጣጥመው መጨረሻ ላይ እሱም አባትነቱን ታያጣጥም፣ ልጁ ያንተ አይደለም ብሎ መምጣት ምን ማለት ነው? አልገባኝም። እኔ ግራ የገባኝ ነገር ይሄ ነው። ለምን እንዲሆን አላውቅም። የዚህን ያህል እንዲህ ምን አስፈለገ ብዬ ነው አልገባኝም። ይገርማ እውነት ማለት ነው። ለምን የዚህን ያህል የምታረጉት?

ይገርማል። እውነት ወላ ገራሚ ነገር ነው። ስለዚህ ለምን ይዝህን ያለ እኔ እንደው አጃይብ ናችሁ። ስብሀን አላህ እና እንደዚ መሆን የለበትም እላችኋለሁኝ። አንድ ነገር ስናረግ አሰብ ብናረግ ብዬ ነው ምለው፣ ረጋ ብለን ማለት ነው እንደው ለማንኛውም ነገር ቀደም ቀደም ቀደም ስንል ብዙ ነገር እናበላሻለን። ከባችሁ ብዙ ነገር ይበላሻል። ስብሀንላ ደግሞ አብርሺ ምን አስደነገጠ? አንተ ልጁ ሆነህን ያንተ መሆኑን እያወቅህ ታረጋግጥ ከአንተ ይዘህ ያህል ምን አስደነገጠ? እኔ አሁንስ ጓደኞችህ የሆነ የሚሰሩት ነገር በጣም እያስጠላኝ ነው፣ ሀቂቃ ከምንም በላይ ማለት ነው። በጣም የሚያስጠላ ነገር ነው ማድረግ የያዙት። ሱባሃን አሌክ ለምን ነው ነው? እኔ ጥያቄ ሁሌ በቃ፣ ለሰው ሸር፣ ለሰው ክፋት፣ ለሰው በቃ እኛ የምናስብ ሰዎች ማለት ነው። ልቦን አይስጠልኝ እና ሮትዬ

ምን አሸሽ አንቺ፣ እናቴ እነሱ እኮ በቃ ጠገቡ። መቼም የሰውንስን ካላ ነሱ አይሆንላቸውም። ያ ያስልሆን አንቺ ደግሞ እንትን ማለት አለብሽ፣ አያቴ እኔ እኮ የእኛ ሰው ክፋቱ የክፋት ጥግ ብሎ የእኛ ሰው ናቸው። ገባችኋ? የክፋት ጥግ እውነቴ ነው። ለምን እንዲሆነ አላቅም። የኛ ሰው ለሰው ልጅ መልካም አናስብም፣ ጭራሽ ማለት ነው። ክፋት እንጂ እንደው መልኩ መልካምነት ላላላላላ አሁን እንደው እንዴት ያለ ልጅ ወልድ ብትሉት ምን አለ? ያንተ አይደለም ብላችሁ ከምትሉሽ አብርሺ ግን በጣም አድናቂ ነኝ። ለምን እናንተ ሰው የምንነግቷችኋል? ልጅ እኮ ነው፣ እኛው ማስረጃ ሁሉ። እንደገና ደግሞ እኔ ነኝ የሚመስለው ነው ያልከው አዎ አንተ ነው። እንዲ እንግዲህ ሌላ ሌላ ሲመስል ዝም ብትላል እና እንግዲህ አንተ ነው እንጂ የሚመስለው ሌላ ይመስላል እንዴ? እንዴ ምን አስበን ነው አንተ አይደለም እንዴ? እንዴ ከነ ጭግል ይሁኑ ከነ ምን እንዲ ነው የወጣው በለ ያለ እንዴ። ስለዚህ አንተ ለሰዎቹ ቦታ ትስጥ ሩትዬ የኔ ቆንጆ የራሳቸው ጉዳይ

እንዴት ታውንጭ? አንድ አንድ እኮ የሚነቃበት ቦታ አለ፣ ግን እንዲ አልተነቃ ነገር የምታደርጉት አክ ምንድን ነው የሚባለው አክተር ነው አክ የሚባለው ነገር አለ። እሱ ግን አልተሳካልን፣ አይሳካም። ስለዚህ እ ያን ባታደርግ ጥሩ ነው ብዬሽ እላለሁ። እንደዛ መሆን ጥሩ አይደለም እንላለን። ለማንኛውም ላይክ እና ሼር እያደረጋችሁን የመዲን ቅመ ምንም አበረታቷት ለራሳችሁ ብቻ ውሃ እያጠቁ እና እኔዛ መደረግ የለበትም፣ እላችኋለሁ። የኒውዶች ነገር ለሚያስፈለገ የሰውን ልጅ የሰውን ስም ለማቆሸሽ የምትሞክሩ ሰዎች አላልቦ ላይ ስጣችሁ፣ እንላለን። እንወዳችኋለን፣ እናከብራችኋለን። ይመቻችሁ። ባይ ባይ።